ሰላም ለዚህ ቤት፣ እንዴት ዋላችሁ? ሰላም ሞት፣ እንዴት አሉ? ሰላም አሉ ነው ሲባሉ ወንድ ረዳት የለኝም። ልጅ የለውትም። አሁን ማ የለኝም። ምንድን ነው የሚቸግረውት? የኔ ናት። ለለት እንዴት ማረጋት ምግብ ጠዋሪ ቀባሪ የሌላት ሮ ቀበሌውም የነበር ነበር ተተው በየወሩ ሁለት ሁለት መቶ ይሰጡኛል። አሁን ተተው መጣን። እሺ፣ የኔ ናት። እሺ እሺ ማይ ቁማይ እኛ አይደለም ይሄን የምናደርግለውት፣ እሺ፣ እየተላክን ነው። እሺ፣ አድርሱ እየተባልን እንደርሰው ያሉትን እና እንጠይቃለን። እና እዚህ ጋር እምታዩት እዚህ መቶ ኪሎ ጤፍ ይሄ እና ይሄ ጤፍ ነው። ይሄ ዱቄት ነው። ይሄ ዘይታል። እሺ፣ እቺ ደግሞ አምሽ ብርናት። እሺ፣ እሺ፣ ለጫው ምናምን ትሆነዎት። እድሜ ይስጥልኝ እኛ ሩታ ሚካኤል ትባላለች። ሀገር ናቸው ይመርቁ ይብላል ሌላ ሀገር እድሜ ይስጥልኝ። ማደራውን ጌታዬ የሙቶች አምላክ ዘለግ ያለውን እድሜ ይስጥልኝ። አያሉ ንጉስ ደግሞ እናንተን የሰጣችሁኝን ፍጥረት አላችሁ እንደው እንዲያበሏችሁ እንዲያጠጧችሁ ይሁን እድሜ ይስጥልኝ። እድሜ ይስጥልኝ። ሰትጌቱን ደግሞ የእኛ አገር ሰው ተሆኑ እንዲመጡ ያርግልኝ በአይነስ ሊያብቀኝ ጌታ ኢየሱስ ክርስቶስ የሙቶች አምላክ ይጠብቅልኝ። እድሜ ይስጥልኝ። አደራው እናንተንም ከፍ አለው ደረጃ ያርስልኝ። ማን ይሄን ያረግልኛል? ያለ ሀገሪ ወላቹ ግቡልኝ፣ ወላቹ ግቡልኝ። አሜን። ቅዱስ ገብርኤል ይርዳልኝ፣ ሚካኤል ይርዳልኝ። እድሜ ይስጥልኝ። ይሄን ማን ያሰበኝ ያወቀ ውስጥ አንጀት የሚያወቀ እድሜ ይስጥልኝ እድን መስኖ ያርግልኝ አሚን አሚን። ይኔና አደራዊ ጌታ ሙላችሁን ከፍ ያርግልኝ አሚን። ቆቶ እናንተ ጠብቁኝ፣ ቀባሪ የለኝም። ይህት ልጅ ይባልም ልጆች ሳሉ ጠየቁኛ። አሁን ልጅ ብትሞት ወይ አንድ ሰው ብቅሎ የሚጠይቅኝ